አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስ ስም ህዳር ሃያ አንድ በዚች ቀን የእመቤታችን የቅድስት ጽዮን ድንግል ማርያም የበዓልዋ መታሰቢያ ነው ከሮሚ ሀገር የሆነ ቅዱስ ጎርጎርዮስ አረፈ ሊቀ ጳጳሳት ቅዱስ ቆዝሞስ አረፈ ቅዱስ አባት አባ ዮሐንስ ዘአስዩጥ አረፈ ቅድስት ጽዮን ድንግል ማርያም ህዳር ሃያ አንድ በዚች ቀን የእመቤታችን የቅድስት ድንግል ማርያም የበዓልዋ መታሰቢያ ነው ጽዮን ማለት ጸወን አምባ መጠጊያ ማለት ነው። አንድም በምሥጢሩ ማሕደረ አምላክ ማለት ነው። ጽዮን የሚለው ስም በቁሙ ለቅዱስ ዳዊት ተራራና ለኪዳኑ ጽላት ሲያገለግል በትንቢታዊ ምሥጢሩ ግን ለድንግል ማርያም ለቤተ ክርስቲያንና ለዘለዓለማዊት ርስት ያገለግላል። እግዚአብሔር ከዘመነ አበው በኋላ በጊዜው ለእስራኤላውያን ክብር፣ ሞገስ፣ አምባ የምትሆናቸውን ታቦተ ጽዮንን በቅዱስ ሙሴ አማካኝነት ሰጥቷቸዋል። ዘጸአት 31 18። ከዚያም ለአምስት መቶ ዓመታት ከእነሱ ጋር በመሆኗ በፈጣሪና በእነሱ መካከል ድልድይ ሆና ኖራለች። ከዚያም ባለቤቱ ሲፈቅድ በዘመነ ሳባ በቀዳማዊ ምኒልክ እብነ መለክ እብነ ሐኪም አማካኝነት ወደ ኢትዮጵያ መጥታለች። እነሆ በሀገራችን የ3ሺ ዓመት ቆይታዋን ልትደፍን የቀራት ጥቂት ዓመታት ብቻ ናቸው። ጌታ እንደፈቀደ ቅዱስ መስቀሉንና ታቦተ ጽዮንን ይዘን ይኸው በቸርነቱ እንኖራለን። ያም ሆኖ ታቦተ ጽዮንን ማሰረቅ የሚፈልጉ ብዙ ቀሳጢዎች እንዳሉ እናውቃለን። ግን አንጨነቅም። ምክንያቱም የመጣችውም የምትጠበቀውም በፈቃደ እግዚአብሔር ነውና እንጸልያለን እንጂ አንጨነቅም። በተለያየ ወሬም ራሳችንን አናማጥንም። ባለቤቱ እንድትሄድ ከፈቀደ ደግሞ ማንም ጉልበተኛ አያስቀራትም። ታቦተ ጽዮን ብዙ ጊዜ ጽላተ ኪዳን፣ ታቦተ ሕጉ እየተባለች ትጠራለች። ጽሌ ማለት ሰሌዳ እንደማለት ሲሆን ጽላት ደግሞ በብዙ ቁጥር ነው። ኪዳን ደግሞ በፈጣሪና በሰው ልጆች መካከል ያለ ውል ስምምነት ነው። ታቦት ማለት ማሕደር ማደሪያ እንደማለት ነው። ሕጉ የተጻፈባቸውን ሰለዱ ጽላት ስንላቸው የጽላቱ ማደሪያ ደግሞ ታቦት ይባላል። ጽላት ታቦትን ያመጣ ፈጣሪ ነው። በሐዲስ ኪዳንም ሚስጢርና ሐተታ ቢኖረውም ሁለት ቦታ ላይ ስለ ታቦት ተጠቅሶ እናገኛለን ሁለተኛ ቆሮንቶስ 616 እና ራዕይ 1119 ላይ በመጨረሻም ኅዳር 21 ቀን ጽዮን ማርያምን የምናከብርባቸውን ምክንያቶች እንመለከታለን። በዚህች ቀን ታቦተ ጽዮን ጽላተ ኪዳን ለሊቀ ነቢያት ቅዱስ ሙሴ መሰጠቷን እናስባለን። ሁለተኛ ታቦተ ጽዮን በምርኮ በሄደችበት በሀገረ ፍልስጤም ዳጎን የተባለ የአሕዛብን ጣዖት አድቅቃ በድል የተመለሰችበትን ዕለት በማሰብ እናከብራለን። ሶስተኛም በዘመነ ልበ አምላክ ቅዱስ ዳዊት በአሚናዳብ ሰረገላ ሆና ከአቢዳራ ቤት ስትመጣ ቅዱስ ንጉሥ በታላቅ ሐሴት በፊቷ ዘመረ። አገለገለ። ምድራዊ ክብሩን እስኪረሳ ድረስ ለታቦተ አምላክ የተቀኘላትን በማሰብ እናከብራለን። አራተኛ ታቦተ ጽዮን ንጉሥ ሰሎሞን ወደ ሠራላት ቤተ መቅደስ በክብር የገባችበትን ዕለት በማሰብ እናከብራለን። አምስተኛ የቀደሙ ነቢያት ስለእመቤታችን በተለያየ አምሳል ያዩት ለምሳሌ ነቢዩ ዕዝራ በሀገር መንፈሳዊት፣ ሕዝቅኤል በተዘጋጅ ቤተ መቅደስ፣ ዘካርያስ በተቃዋመ ወርቅ ወዘ የተያዩበትን ዕለት በማሰብ እናከብራለን። ስድስተኛ ቀዳማዊ ምንሊ ከአስራ ሁለቱ ነገደ ነገድ እስራኤል የበኩር ልጅ ጋር ሊቀ ካህናቱ ናዛርያስን እና ይዞ አክሱም የደረሰበትን ዕለት በማሰብ እናከብራለን። ሰባተኛ በዘመን አፄ ባዜን በአራት መቶ ዓመተ ምረት አካባቢ አማናዊ ጽዮን ድንግል ማርያም ወደ አክሱም ጽዮን በስደት መጥታ ገብታለች። በዚህ ጊዜም ሁለቱ ጽዮኖች ሲገናኙ፣ ታላቅ ብርሃን አክሱምን ወጧታልና ይህንንም በማሰብ እናከብራለን። በአብርሃ አጽብሓ ዘመነ መንግስት ክርስትና የኢትዮጵያ ብሔራዊ ሃይማኖቱ ነው አዋጅ የታወጀበትን በማሰብ እናከብራለን። አብርሃ አጽብሓ በወርቅና በእንቁ ያሰሩት ባለ አስራ ሁለት ክፍል ቤተ መቅደስ ለመጀመሪያ ጊዜ ቅዳሴ ቤቱ የተከበረበት ዕለት በመሆኑ እንዲሁ እናከብረዋለን። በዘጠነኛው መቶ ክፍለ ዘመን የውዲት ጉዲት አብያተ ክርስቲያንን ስታቃጥል ታቦተ ጽዮንን ይዘው ወደ ዝዋይ ሐይቅ ከተሰደዱ በኋላ ዘመነ ሰላም ሲጀመር አክሱም በነበሩ ካህናት አስተዋሽነት ከዝዋይ ወደ አክሱም የተገባችበት ዕለት በመሆኑ እንዲሁ እናከብረዋለን። በእነዚህ ምክንያቶች በመላው ኢትዮጵያ በተለይም በርዕሰ አድባራት ወገዳማት አክሱም ጽዮን ከፍ ባለ መንፈሳዊ በዓል እናከብራለን። የእመቤታችን ልመናዋ ክብሯ ከልጇ ከወዳጇ ጋር እንዲሁም ከመላው ህዝበ ክርስቲያን ጋር ለዘላለም ጸንቶ ይኖር፣ አሜን።